እንግዲህ እናችሁ ሜዳናኛት አልሀምዱሊላ፣ ሁላችሁም በያላችሁበት ሰላማችሁ ይብዛ። ሀገራችንንም አላህ ሰላሟን ይመልስልን፣ እኛንም አላህ በሰላም ወደ ሀገራችን የምንመለስ ያድርገን እያልኩኝ እንግዲህ ውዶቼ ይህ እነዚህን የምታዩቸው ያው ሁላችሁም እንደምታውቋቸው በማዳም ኩሽና ለሀማም እንጠቀማቸው ናቸው። እዚህ ጋር የምንሰራቸው ክስተቶች ውዶቼ ይሄን ነገር ቅርጫት ነው ማለት ነው። ሌላ እናንተ ጋር ያመጣኋቸው ያው እኔ ላይም ስለደረሰብኝ ጭምር ለማሳየት ያክል ነው ማለት ነው። እና እዚህ ጋር ይሄ ክሎሬክስ ጋ ሶስቱ ባንድ ላይ ሲቀላቀል በጣም ነው የሚያፍነው ማለት ነው። በጣም ነው የሚያፍነው። ሀማም ስታጠዱ እነዚህን ሶስቱን እንዳቀላቅሏቸው ማለት ነው። በተለይ ደግሞ ይሄንን እዚህ ጋር በጣም ተጠንቀቁ። ይሄ ነገር በጣም ነው ከባድ ነው። እኔ ራሴ ላይ ደርሶብኛል ማለት ነው። እና በጣም ነበር ከባድ የነበረው በሰዓቱ። በጣም ነው የሚያፍነው። በቃ በጣም በጣም ትንፋሽ ነው የሚያቅተው ሁላም ማለት ነው። እና ይሄን ነገር ክሎሬክስ ጋር ሳትቀላቀሉ ለመጠቀም ሞክሩ። ከተቻለ ባትጠቀሙት ቢቀር ብያ እመክራለሁኝ። ግን ደግሞ መጠቀም ካለባችሁ ያኔ ማዳሞች ውስጥ የወልድ መሰለኝ ለሽታ ምናምን እንዲጠቀሙ ካደረጉ ክሎሬክስ ጋራ እንዳትቀላቀሉት ማለት ነው። እዚህ ጋር አሁን ማወቅ ያለባችሁ ችግር የሚፈጥረው ክሎሬክሱ ጋር ሲቀላቀል ብቻ ነው፣ ይሄ ማለት ነው። ክሎሬክሱ ጋር ካልተቀላቀለ ችግር አይመጣም፣ ያኔ እንትን አይልም፣ አያስልም፣ ችግር የለውም ማለት ነው። ግን ክሎሬክሱ ጋር ካቀላቀላችሁት በጣም ነው የሚያስለው ማለት ነው። በጣም አደራ ይሄን ነገር በጣም ተጠንቀቁት። ብቻውን ለማድረግ ሞክሩ፣ ወይ ደግሞ ባትጠቀሙ ተውት ማለት ነው። እስከ ጭራሹ ነው አንድኛውን ነገር እና ግዴታ መጠቀም አለባችሁ፣ ለብቻው ተጠቀሙት። ችግር የለውም፣ ችግር አያመጣም ብቻቸውም። ነገር ግን ከተደባለቀ ይሄ ሶስቱን ባንድ ላይ ሲደባለቅ በጣም ነው የሚያፍናችሁ ማለት ነው። አብዛኛዎቹ ልጆች ይሄን ነገር ደርሶባቸዋል። እኔም ስሰማ ወሬውን እኔ ላይም ደርሶብኛል ማለት ነው። እና ከባድ ነው በጣም ይሄን ነገር ተጠንቀቁት። ለማያውቁትም ሼር አድርጉላቸው፣ በተለይ ደግሞ ለአዲሶች ገና አለመጡ አለመጡ ምንም ለማያውቁ ህዝቦች ይሄን ነገር ሼር አድርጉላቸው፣ እንዲያዩት እናም እንዲጠነቀቁ ሼር አድርጉላቸው ውዶችዬ። እና የዛሬው ቪዲዮ ይሄን ይመስላል። እንግዲህ ሼር አድርጉላቸው ለማያውቁ፣ እንዲማሩበት አድርሱልኝ ማለት ነው ውዶችዬ። እና ተጠንቀቁ፣ በጣም ከባድ ነው፣ በጣም ከባድ ነው። ደርሶብኝ ስላየሁትኝ ነው ማለት ነው ወደ እናንተ ጋር ያመጣሁትኝ እና ደራ ላለሁኝ እንግዲህ ፈጣሪ በሰላም ወደ ሀገራችን ይመልሰን። ራሳችሁን ጠብቁ፣ ከእንደዚህ አይነት ነገር ራሳችሁን ጠብቁ ማለት ነው ውድ ወዳጆቼ። እና እንግዲህ ቪዲዮውን ከወደዳችሁ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ለማያውቁት እንዲደርስ ሼር አድርጉላቸው ማለት ነው ውድ ወዳጆቼ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።